አሰላሙ አሌይኩም ወረህመቱላሂ በበረካቱ ውድ እና የተከበራችሁ የቻናላችን ተከታታዮች፣ እንዴት ናችሁ? ደህናናችሁ የሰላም ናችሁ? ያለን አልሐምድሊላህ። እናንተ እንዴት ናችሁ? ላይክ ሸር፣ ሰብስክራይብ ስለምታደርጉልን በጣም እናመሰግናለን። አሁንም ብርታታችሁና ድጋፋችሁ አይለየን እና ሰላም ይበላችሁ እና ወደ ዛሬው የመጣንበት እንሄዳለን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደት ናችሁ ሰላም ናችሁ ስራ ጤንነቱ ነገር ሰላም ነው እና ሁሉ ሰላም ነው ወይ እኛ ጋር አልሐምዱሊላህ ሁሉ ሰላም ነው እና ደም ደም ተሽነኝ ታላቁ አብራች ስሩ ካፕል ካፕል ይወዳል ሴቱ ወንድሞቻችን ይወዳሉ ሲንግልን አናበረታታም ምናምን ኮሜንት አይቻለሁ እውነታችሁ ነው ቪውም ይጨምራል ይሻለው ቪውም

እና እኛ የምንሰራው ያው ለእናንተ ለስደተኞች እኛ ያለንበት ክፍለ ሀገር ስለሆነ የሚጠቅማችሁና የሚጎዳችሁን ነገር ነው እስካሁን ድረስ እየሰራ ያለው። ኢንሻአላህ ወደፊትም ደግሞ ያን ነገር ለመስራት እንሞክራለን። ዛሬ ጥያቄ ይዤለት ቀርብ ያለው እሱ የማያውቅም እናንተ ፊት ለፊት ነው። ኧረ ጥያቄ የመጀመሪያው ጥያቄ የመጀመሪያው ጥያቄ የሴት ጓደኛህን አስ ፍሬንድ ክላስ ስትማሩ ማለት ነው እዚህ እስከ ኤለመንተሪ ምናምን ሃይ ስኩል ያለውን አይደለም። ይህን ጨርሰ ትልቆን እዛ ካምፓስ ትማር የሴት ጓደኛህን አፍቅረህ ታውቃለህ? ካምፓስ ላይ የለም። የሴት ጓደኛህን አፍቅረህ ያላቅም፣ ኤለመንተሪ ነው፣ የህፃንነት ነው። ሱቱ ጓደኛ እንግዲህ ኤለመንተሪ ላይ እርግጥ ነበር፣ ግን ካምፓስ ተገባሽ ጓደኛ ብዙ ሲል ጓደኛ እንደእህት እንደወንድም ይኖርሻል ይችላል። አይ ቲንክ የራስሽ በቃ ጓደኛ ከያሽ አንድ ጓደኛ ትያለሽ እንጂ እለና በቃ ካምፓስ ላይ እና ኮሌጅ ወይም ዩኒቨርሲቲ ላይ እንደዛ ነገር የለም። እሱ ልክ ነህ። ግን ያው ሰው ሲቀራረብ፣ ዴይ ቱ ዴይ አብሮ ሲውል አብሮ ሲበላ ሲጠጣ ነው ፊሊንግ የሚኖረው አለ። ያ በቃ በአሁኑ ጊዜ እርግጥ ሰው ዲስት ግጣሙን አያጣም በሚለው አብረን ጓደኛ ሴቶች አሉ እንዴት እንደብራዘር። ግን የራሳቸው የሆነ ደግሞ የፍቅር ጓደኛ ያላችሁ ባለትዳር ሊሆኑ ይችላሉ። አይቲንክ ያው ሁሉም ነገር የራሱ የሆነ ይኖረዋል። ከስታ ላይ እንድነው ሲንግል ነው የምታገኘው ጓደኛ ሊኖራቸው ይችላልና በዛ ምክንያት እንዴት ተደራቢ አንተ ተሽ ወደ ኔ አይባልም አይደለ? እሱማ አይባልም። ግን ያው እንደዛም ስለሆነ በቃ ሊስተር እንደ ብራዘር ይበቃል። የለም የጓደኛህን ምስጢር ጓደኛ ለማንም እንዳትነግር ብሎ የሆነ ነገር ነገረ፣ አንተ ደግሞ እንዶ አምልጦ ለሌላው ጓደኛ እንዳትናገር ግን ከሌ ከሌ እኮ እንደ እንደ ብሎ ነበር ታውቃለህ። አላውቅም የራሴን ሚስጥር ግን ከባድ ሚስጥር እንደሆነ ለጓደኛ ምናምን ብዬሽ በቃ ሰው ለቀረበኝ አወራለሁኝ። ጓደኛ ግን እስካሁን አልሐምዱሊላህ። አይ ቲንክ ጓደኞችም ብዙ አሉ አገር ውስጥ የሚያውሩት ሊያወት ይችላሉ። እዚህ ላይ ማለት ይችላሉ። የጓደኝ ሲኖሩ የሚስጥር አንድ ቀን ነው ማውረድ ሲጀምር በቃ የጓደኝ የራሱ ራሱ በቃ አሁን በኋላ የማይወራ ማለት ነው ግን ነገር ሌላው ቄ ደግሞ ብዙ ጥያቄ ነው ያልሽው፣ በማን ትቀና አለ የሚል ጥያቄ ነው ያወጣት። እንግዲህ በብዙ አይነት መልኩ ሊታይ ይችላል። በተለይ በብዙ አይነት ቅናት ሊኖር ይችላል። ግን ሁለቱ ትልልቅ ነገሮች በምቀናባቸው ነገሮች ንገሽ፣ አንደኛ በቁርአን ፊ ሰው እና ቁርአን በሚቀራ ሰው በጣም ቀናለ እንዴት፣ አንተ ወጣት ነህ፣ እንዴት አቀራሚ ለምትቀረም ልትቀናለህ? ምናምን ይባል ይችላል እዚህ ቪዲዮ ላይ አሁን። ግን አይ ቲንክ በቃ በአሁኑ ታይም ላይ የሶላትን ሰግዳለን የሶላትን ታውቁ ቁርአን በቃ ለመቅራት፣ አንደኛ ሴጣውን ይዞ ይችላል አንደኛ፣ ቢዝነስ ትያለሽ፣ በቃ ጊዜ እያለሽ ራስ ለመቅራት የሚይዝሽ ነገር የሚያስልሽ ነገር አለ ስለዚህ በቃ በሆነው በረመዳን ጊዜ መሲድ ገብተን ምናምን በቃ በጣም ቁራም ጥፎ ለሚቆሩ በቃ ድምጻቸው የሚያምር ያፊዙ ሰዎች በእነሱ ሳይ በጣም አንደኛ ቀናሉ። ይሄ በቃ ምን ነው በቃ የዛ ጊዜ ቁራም በጣም በሚያሰው እቀናለሁ። ሁለተኛ ያው በሚስት እና በባሉ መቀናናት ሱና ያልተቀናና እውነት ነ ነው ነው በባላች ልቀኑ ይገባል በሚስችል ልቀኝ ይገባል። እና በእነዚህ በሁለቱ ነገሮች ትልቁ ቀናለሁ። ይበቃል። ሌላ ነገር የለም። ጥሩ ነው። ኢንሻላህ ቁርአኑ ደግሞ ወደፊት ይቀራል። ንያ መንገዳችን እዚህ ስንኖር ትንሽ ከባድ ነው። ሸይጣኑ ምንም ብዙ ነገር ሌላው ደግሞ በመስታወት ራስህን አይተህ ታደንቃለህ። መስታወት እናያለን እናያለን፣ ስንወጣ እንሰማመራለን፣ ጸጉራችንን፣ ፊታችንን፣ እንድባችንን እንደዚህ ማለታችን አይቀርም። እንደዚህ ራሴን አይቼ በራሴ ኮንፊደንስ ከሌለኝ በማን ኮንፊደንስ? ኮንፊደንስ ሲኖ ራሴን አይቼ ደስ ብሎ ይወጣል። በቃ እርግጥ ያላየሽው ነገር ራስህን አይተህ ታደንቃለህ ነው ጥያቄው። አዎ ከሆነ አዎ እንደ እንደዚህ እንደዚህ ማለት ነው። ራሴ ነው ያው በራሴ በራሴ የተስተካከለ አቋም ስለሰጠኝ ፈጣሪ በቃ ብዙ ነገር በዛ፣ አልሐምዱሊላህ በጣም ከኔ በታች ስንት አሉ፣ አካል ጉድሎች አሉ ስንት ነገር ደግሞ ሙሉ ነገር ሰርቶ የሚሰራ ነገር ስለዚህ በራሴ በጣም ደስተኛ ነኝ። በጣም የሚያበሳጭፍ ነገር ምንድነው? በቃ ይሄ ነገር ያበሳጭኛል የምትለው ብዙ ነገር ሊኖር ይችላል። ግን ሞራል በጣም በጣም የሚያበሳጭ ነገር ቸለተኝ ነው። ቸለተኝ ነው ማለት በሰው የሆነ ግዴለሽ የሆነ ሰው ያበሳጭኛል። ያው ግዴለሽ የሆነ ሰው ስለሽ በቃ ለሰው ክብር የሌለው የሆነ ነገር ሰው ቀጥሮት የሆነ ቦታ ላይ በጣም ሰውን የሚያያሽ በቃ ቲንክ ስልክ ተደውሎ ለስልክ የማያነሳ እና ለሰው በቃ ክብር የሌለው ሰው ያበሳጭኛል። ማለት ሰውን ቀለል አድርጎ የሚያይ ሰው ሰውን በቃ እንደ ሰው በቃ አይደለ፣ በብር የሚያምኑ የብር ያለውን ሰው ብቻ እንደ ሰው አድርጎ የሚቆጥር ሰውን፣ ሌላውን ደግሞ ደሃ የሆነ ሰው ደግሞ በቃ እንደ ሰው አድርጎ የማይቆጥር ሰው ያ ሰው ያበሳጭኛል። በቃ በጣም ከሚያበሳጭኝ ሰው ኦኬ። ሌላ ደግሞ መጥፎ ልምድ አለኝ የምትለው ምንድን ነው አንተ? እኔ መጥፎ ልምድ ነው ይሄ ደግሞ ጥሩ ነገሬ ነው ብለህ የሆነ ሁለት ነገር ሰው ቢጠይቀህ፣ ይሄ ነው ከብዙዎቹ። ማለት ነው አልሐምዱሊላህ፣ ሱስ ምንም ነገር የለብኝም። ሱስ የሱስ ጉዳይ ምንም ነገር የለብኝም። መጥፎ ልምድ አለብኝ ብዬ ማለት ነው አይ ቲንክ ለእኔ ላይ ይታይ ይችላል፣ ሌላ ሰው ብዙ ሊታይ ይችላል። እንግዲህ አይ ቲንክ መጥፎ ልምድ አይ ዶንት ኖ ምን አለብኝ? አንቺ አንቺ ተሽ ተጠቂመትች ምን አለብኝ እኔ ጠያቂ መላሽ መጥፎ ልምድ ነው። ያው ሱስ የለብኝም፣ የማጨስም የመቃምም። ኢኮኖሚ ያምረኛል ባላችሁ ነገር ያያችሁትን ወይም ደግሞ ልበሱ ብሉ ጠጡ ብለል ያለ በሰጣችሁ ነገር ግን ደግሞ በፕሮግራም ሆናለ ያለ ፕሮግራም ያለ ፕሮግራም የሆነው ነው፣ መጥፎ ነገር ሊባል የሚችለው ምክንያቱም መቅደም ያለበት እያለ አለመቅደም ያለበት ሲቀድም ትንሽ መጥፎ ነው ይባላል እና ደግሞ ጥሩ የምትለው ደግሞ ምንም አይነት ሱስ የለብም የመቃም የሚሆን የማጨስ የሚሆን በቃ ይሄ በቃ ወጣቱ መርዞ የያዘው ነገር የለብኝም፣ ነው ያ የለበትም። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስላል። እሱም ደግሞ በተራው ጥያቄውን ሳላስብ አውጥቶ እንደዚህ እንጠያይቃለን። የሚያስተምርና እና ቀርባ ደንሻላ የዛሬው ቪዲዮችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።